ሴሌብሪቲዎች፣ በጣም የምታውቂው ማን ነው? ኬንድሪክ እስክንድር ማለት እሺ። ሌላስ? ቴይሎር ስዊፍት ኦኬ። ታይለር ደ ክሪኤተር አይደለ? ይህንን ሰው ታቂዎች? አታቂው። ስምንት ሺህ ፋኖች አሉት። እና ፋኖቹን እራሱ ነው የሚያበላቸው። የሚገርም ቁርስ፣ ምሳ፣ እራት የሚያበላቸው እሱ ነው። የሚኖሩት እሱ ቤት ነው። ኢቭን አእምሮ ህሙማን ይወዱታል፣ እንኳንስ ጤነኞች ማለት ነው እና አረጋውያን ሲወዱት ያረጁ ሰዎች ምናምን። ዴር ሂስ ፋን አልመጣልሽም እንደኔ ማለት ነው። አንድ አመት ስልክ መነጠቅ አለብሽ አንቺ ልጅ። ክቡር ዶክተር ቢኒያም በለጠ ይባላል። መቄዶንያ ሲባል ሰምተሽ አታቂም። እግርሽ በመጣበት ሳትጎበኝ እንዳትሄጂ ነው። በነገራችን ላይ መቄዶንያ ለማያውቁ ልጆቻችሁ በአካል ወስዳችሁ አስጎብኟቸው። ሃይማኖት፣ ደግነት፣ መስጠት ይማሩበታል። አሜሪካን ሀገር ምግብ ትንሹ ስንት ብር ይመስልሻል? በርገር ለምሳሌ ማክዶናልድ 10 10 ዶላር 10 ዶላር በብር አባዙ፣ ሰባ ብር ማለት ነው። አንድ በርገር አዳማ እና ጋር በጣም ይጣፍጥ በርገር አለ በርገር የሚባል እና ብር በጣም በካንሰር አሜሪካ ይሞታሉ። ለምን ይመስልሻል? ለምን ምግቡ የሚበሉት ምግብ በሙሉ ገና ሲመረት ጀምሮ ከእርሻ በጣም ብዙ ኬሚካል ይገባበታል። ፋብሪካ ሲገባ ብዙ ጊዜ እንዲቀመጥ ተብሎ ሼልፍ ላይፍ ወይም ሱፐርማርኬት ረጅም ጊዜ እንዲቀመጥ ተብሎ ብዙ ኬሚካል ይጨመርበታል። ኢትዮጵያ፣ እምዬ ኢትዮጵያ ኤንዛይም አዲቲቭ፣ ፉድ ከለር፣ ፕሪዘርቫቲቭ ምንም አይነት ኬሚካል ያልተጨመረባቸው ምስርና ሽሮ፣ አዚፋና ዶሮ፣ አተር፣ ድንች፣ ተልባ፣ ቆስጣ፣ ህልበት፣ ሾርባ፣ ጥሪያሳ፣ በዳጣ፣ ድፎ በሚጥሚጣ፣ ጎመን በቲማቲም፣ ሩዝ በሰላጣ፣ ቡጥጫና ስልጆ፣ ጨጨርሳና ቆጮ፣ ፍርፍርና ገንፎ፣ መለዋና ክትፎ፣ ንግሮና ባቄላ፣ ሽምብራሳ፣ ቡላ፣ ቀይ ወጥና ልጫ፣ ጥሬ ጥብስ፣ ጮማ ምርጥ የበሬ ስጋ በአፍሽ እየሟማ ስምቃሪያ ድርቆች የበየ አይነት ወጥ እንዲሁም አንዳንዴ ድሮ በእኛ ጊዜ ጠብሰን እየበላን ድፍን የበቆለት